የናፍቆት ጥፋቱ የበደሉ በደል ሲመሽ ነፍስ ይዘራል ስፍራ ሲደለደል። በ1969ና 1970ዎቹ በሀገራችን ፖለቲካ ሁኔታ ተከስቶ የነበረውን የቀይ ሽብር ግድያ 1969ና 1970 ላይ የነበሩትን ስሜቶች ሰርቶት 1970ዎቹ አጋማሽ ላይ እንዲዘፈን አድርጎታል። አሁንም ግልጥጥ ፍጥጥ አድርጎ አይደለም የጻፈው፣ ተጠቦበታል። የዚያን ጊዜ ታስታውሱ እንደሆነ በእኛ ድ ያላችሁ ወይም የደረሳችሁበት ሌሊት ነው ልንተኛ ስትል ልተኛ ስትል አነጣጥፈ አጥፈ መብራት አጥፍተ በር ከዘጋጋ በኋላ ነው በር የሚደበደበው እና እገላያለሁ ተብሎ ተጎትቶ የሚወጣው ያንን ነው። የናፍቆ ጥፋቱ የበደሉ በደል፣ ሲመሽ ነፍስ ይዘራል ስፍራ ሲደለደል ብሎ ግጥም ውስጥ የከተተውሽ። በነጋተው አደባባይ ላይ ሰው ተገሎ ወድቆ ነው የምታየው። ፍርድ ቤት ሄዶ አይደለም የምትመለከተው። ለመፈራረጃው ሰፊ ቤት ሳለሽ ምነው በአደባባይ ትቀጭኛለሽ? ይሄን የጻፈው ይንሽ እንደዚህ እያደረገ ነበር የሚሰጠን። የማይታወቁ መስሉ የባህሩ ቀኝ አበባም አብቦ ሲበቃው ይደርቃል፣ ልብስም ቢያጌጡበት እያጠቡት ያልቃል፣ ሰውም ይክረም እንጂ ቦታውን ይለቃል ብሎ የጻፋት ግጥም አበባም አብቦ ሲበቃው ይደርቃል፣ የውሃም እግረቴ እያደሬ ልብስም ቢያጌጡበት እያጠቡት ያልቃል፣ ሰው ሚክረም እንጂ ቦታውን ይለቃል። ቦታ ምክንያት ነበራት፣ ጊዜዋንም እናስታውሳለን። ልክ እንደ ጊዜውም ሆነ ሰው ቦታውን ይለቃል። እንደዛ አይነት ነገሮች አሉ። በመጨረሻ ግን በእኔ እድሜ የነበረን ልጆች የምንቆዝምባት፣ የምንተክዝባት ፍቅራችንን የምናስታምምባትን ይሄን ታሪክ የምናገረው ቀጭን አፍሮ ሾጤ ጎረምሳ በነበርኩበት ጊዜ ነው። ቴፕ ስር በቃ ያው ከገርል ፍሬንድ ጋር መኳረፍ አለ፣ መጋጨት ምናምን አይነት ነገሮች አሉ። ቤት ገባና፣ ያው ጠቅ ነው የምታደረገው ሙዚቃ ታዳምጣለና መታከሚያችን ነበረ። እየተመቻቸ መኝታ ምንጣፉ እየተዘጋጋ ደጃፉ በራፉ እንቅልፍ አላ ያልኩት እኔ ነኝ ሰነፉ። ጉዳዬ ሳይሞላ ናፍቄ ሳላይ አትምሽብኝ ቀኑ አትጥፊ ፀሐይ። የማይቀር ሰው ቀርቶ ይታደራሉ። ጉዳዬ ሳይሞላ ናፍቄ ሳላይ አትምሽብኝ ቀኑ